ምን ነው? ልቀቀኝ። ምን ነው? ምን አጠፋው? ወዴት ነው? እንዴ በቃ፣ አንተ ምንም ነገር እኔን ማስደሰት እንኳን አትፈልግም ግን እና ወዴት ትሄድሽ ነው? እናቴ ጋ ምን በደልኩ? ምን አጠፋው? ምን አስቀየምኩ? በቃ ባለፈው ሰርጌ ላይ ያልጠራኋቸው የተቀየሙኝ ብዙ ሰዎች አሉ። ስለዚህ አሁን ደግሞ ኬቲ ኬተሪንግ ሊደግስላችሁ እያለ አይደለ? እሱ ስትደግስልኝ ተመልሼ እመጣለሁ። ልቀቅኝ። እንደ ኬቲ ኬተሪንግ እደግሳለሁ አለ ለእኔ እና አንቺ ነው መለገስ ነው ቢሆን የተሻለ አስተያየት ጽፎ ለእኔ እና አንቺ አለ አንተም እዚህ ቤት ከሆነ ከአስተያየት እኔም ከዛ በኋላ አንተ እንደውም ኮሜዲያን ስለሆን የሚያስቅ አስተያየት ትጽፋለህ የአንተን አስተያየት ብዙ ሰው ይወድልሃል ከዛ በኋላ በቃ አንተ ታሸንፋለህ ሰርጉ ይደገሳል አይደል እኔና ላውንደር ታሳጥቢ እንደሆን አላወቅኩም ነበር በጂና አሳጥቢ ሳሙን አይን አስዋጥሽ ተመልካቾቻችን ሜላት እንደምትለው አይደለም እውነታው ምንድን ነው? ኬቲ ኬተሪንግ እውነት ነው ደግሳለሁ ብሏል። የሚደግሰው ግን እንደኛ ለሚገርቡ አይደለም፣ አዲስ ለሚጋቡ ነው። ግን አቅም ላጣችሁ እዚሁ አስተያየት መስጫ ላይ እኮ ሰው ገብቶ ጥሩ አስተያየት ጽፎ ሰው ከወደደለት ዶንኪ ቲዩብ ላይ መጥቶ ይሸለማል ማለት ነው። መቶ ሀምሳ ሰው የሚበላው የሚገርም ብፌ ነው ሽልማቱ። ደንብና ሁኔታዎች ተፈጻሚነት አላቸው።